እና ጋይስ ዛሬ ሰኢድ ታጣ። ሰኢድ ስልክ አያነሳም፣ ሁለት ቀን ሆነ ስልክ አያነሳ፣ የእሱን ድምፅ አጣው እያለች ነው እች ጫልቱ የሚሏት ማለት ነው። ለምን ባለፈው አይታችኋል ቪዲዮ የለቀቀችው ማለት ነው። ሰኢድን የሀጂን ሚስት፣ አሁን ሀጂን ካልጠራሽ እደፍርሻለሁ፣ እና ሀጂም ደግሞ ሰኢድን እና ውዶቼ ሰኢድ ማን ነው? ሀጂም በሽጉጥ ገዝቶ ከጫልቱ ስር ብር ሰርቆ ሰኢድን ካልገደልኩት እኔ ሰው አይደለሁም፣ እያለ እየተደባበቀ ሰኢድን እየጠበቀ ነው አሉ ማለት ነው። እንግዲህ እውነት ለመናገር ሰኢድ አለ ይጠብቀው። እቺ ደግሞ ለራሷ ራሱ ያሉ ነች እች ጫልቱ የሚሏት ማለት ነው። ሰኢድ ብዙ ነገር አድርጉርቶላታል። ለራሷ ለነብሷ ራሱ ላሉ ነች ይህንን ሰኢድ ብቻ አደጋ ላይ እንዳትጥልው ላይ እኔ መፈራው ይሄን ነው። ለእሷ ብሎ ያልሆነ ነገር የለም ሆኖ ጨርሶም፣ ሂጂ ወደ ሀገር ግቢ ይላታል። የሚ ብላ ሌላ ልጅ አረገዘችለት ለሰውዬው ማለት ነው። እንደዚህ የሚያረጋት ሰውዬ አሁን ሰኢድ እችን ሴትዮ እያያት ለነብሷ ማቶን ሴትዮ እያያት አሁንም ስር ስር እየሄደ የእሷን ችግር እንትን ይላል። እውነት አላ ይጠብቀው። ይሄ ሰውዬው ደግሞ መወኝ ሲጀመር በቅባቃ የሆነ ሰውዬ ወይ ወጥቶ አይወጣ ወይ ደግሞ አርፎ አይቀመጥ። ምን አይነት ሰው ይሆን? ሲያዩ ጥሩ ነገር ይመስላል፣ ግን ውስጡ ወይ ውስጡ ባዶ። እውነት ያኔ አሁን ግን እኔ እንጃ ለምን የሰኢድ ስልክ ስልክ ሲደውል አያነሳም? ያችኛዋ ያ ሀጂ ሚስት ምን ትላለች? ሀጂን አጠነው ማነው እሱ? ያኛው ሙስጠፋ እና። ሰኢድ ሀጂን ይዘውት የት እንዳደረጉት አናውቅም። ከገደሉትም ይንገሩን፣ እንቀብረዋለን። እስር ቤት ከፈተቱትም ከእስር ቤት የምንችል ከሆነ እናወጣዋለን፣ የማንችል ከሆነ ግን እንተዋለን። ግን ይንገሩን፣ የት እንዳለ እያለች ነው ማለት ነው። እቺ ጫልቱ የሚሏት ደግሞ ሰኢድም ስልክ አያነሳም፣ ሀጂም አያነሳም፣ የሁለቱም ስልክ አይሰራም አሉ። እቺ ጫልቱ ደግሞ ምን ትላለች? እሷ ያኔ ሙድ የያዘችብኝ ይሆናል በጥርጣሬ ማለት ነው። ድምፅ እሷ ላይ ልካያችኛዋ ነው። ሰኢድን አጣሁት፣ ሰኢድን ይዘው አፍነውት፣ አሁን ተመልሳ ሀጅን አጣሁት እያለች ነው። ሙድ የያዘችብኝ ሆን እንዲህ ውስጥ እየፈራ ነው እያለች ነው ማለት ነው። እሺ እንደዛ ካለች አንቺ ለምን ዝም ብላ ትቀመጣለች? መቼስ ብዙ ጓደኞች አለ ሰኢድ አይደል፣ አብዴ የሚሉት አለ፣ ያ ሙስጠፋ አለ። እውነት በጣም ያስፈራል ጋይስ። እና ሰኢድም የሄደው ለሌላ ነገር ሚስት አገባለሁ ብሎ ነው የሄደው። ሄደው ደግሞ የዚችን ችግር ሴትዮ ውስጥ ይገባል። በየሄደበት ሰዓት አላይ ጠብቀው። ግን ከማይሆን ነገር ላይ አላይ ጠብቀው። እና ለእሷ ብሎ ምንም ያልሆነ ነገር የለም። የገዛ ባሏ ነው መቼስ እንደዚህ የሚያሰቃያት። ከይስ ተመልሳ ደግሞ የምታረግዝለት ነው የሚገርመኝ። ስታፈረ ልጅ የሚሰጠው ነገሩ አላ ነው ይስጣት፣ ግን ያኔ ከባድ ነው። ለማንኛውም ሰኢድ አላ የጠብቀው፣ ዱዓ አድርጉለት ድምፁ እንዲሰማ እና ለሄደበት አላማ ተሳክቶለት እንዲመለስ። እኔ ያኔ ሰኢድ በጣም ጥሩ ሰው ነው፣ በጣም ምስኪን ነው። አላውቀውም ግን እንደ ሚዲያ ላይ እንደማየው ራሱ በጣም ጥሩ ሰው ይመስላል። ስለዚህ ለእሷ ራሱ ውለታ ለእሷ የዋለው ራሱ በዚህ ላይ ራሱ ማወቅ ትችላላችሁ፣ የሰው ልጅ ስለዚህ አላህ በሰላም የልጆች አባት እቺ ሴት የሆነ ነገር ብታስደርገው ግን አስቡት፣ ያስቡት፣ ጋይስ ከባድ ነው እና አላህ ይጠብቀው። ያኛው ደግሞ ስጀመር ወኔ ኖሮት ፊት ለፊት አይመጣም፣ ከሩቅ ሽጉጥ ገዝቶ ሽጉጥ ራሱ ብር ከእሷ ስር ሰርቄ ነው አለ ከሩቁ ሊመታው ተደብቆ ሊመታው ነው ያሰበው እንጂ ተጠጉቶት በንትን አይልም። ያ ቃላ ከዚህም በፊት ዋጋውን እንደሰጠው እስር ቤትም ይከተኛል ይላል። በቃ አይታይም አሁን ተደብቆ እንትን ለማጥቃት የፈለገው እሱ። ስለዚህ አላ የጠበቀው ሰኢድም እንደዚህ ነው ምላችሁ ጋይስ። እንግዲህ ሰኢድም የሄድበትን አላማ ትቶ ሌላ ነገር ውስጥ ገብቷል ማለት ነው።